በጣም አሳዛኝ ነገርና ከባድ ነገር ተፈጥሯል። በጣም ያማል። ቅድስት ከምሳሌ ጋር ስትጫወትም ነበረ፣ ምክንያቱም በጣም ደስ ብሏታል። አንደኛ ቤቱም ስለተሸጠ እናም ፈርሜ ጨርሻለሁ ብሎ ኑ ቀፉኝ ብሎ ያው ተቃቅፈው በጣም በደስታ እየፈነደጉ እያሉ በቃ ያለውን ነገር እኔ ጨርሼ እመጣለሁ ቅድስቴ ቡና አፊ አላት አላት። ብሩክም እሽ አለችው። ከዛም እየተጫወቱ እያለ ሳታስበው፣ ኳስ እየተጫወቱ እያለ ኳሱን ወረወረች። ስትወረውር የምሳሌ ጭንቅላቷ ላይ ወደቀ፣ ማለት ነው። ያው ታማሚ ናት። ምንም ያህል ይሄናል መንቀሳቀስ ያው ብዙም አትችልም፣ ሁላችንም እናውቃለን። መዝለል፣ መጫወት፣ ምን ማለት ብዙም አትችልም። ለምን ዶክተሮቹ ራሱ ከዚህ በፊት አስጠንቀቀዋታል ማለት ነው። እስክትታከሚ ድረስ፣ እንደዚህ እንደዚህ አይነት ነገር አታድርጊ ተብላለች። እናም ያው ቅድስት እሷን በጣም ነው የምትወዳት፣ ምሳሌን በጣም ትወዳታለች። ግን እንዳጋጣሚ ሳታስብ ፈነከተቻት ማለት ነው። በኳሱ ሳታስብ ምሳሌን በመሀል ተፈነከተች። በአፍንጫና በአፏን ደም ሲመጣ በጣም ደነገጠች። ወይኔ ወይኔ በራሴ እጅ ገደልኳት። ወይኔ አሁን የት ነው ምገባው ብላ ለብሩክ ስትደውል፣ ብሩክ ደግሞ ቤቱን ሊገዛ እየተፈራረመም ስለነበር ስልኩን አላየውም ማለት ነው። እናም ዳጣ ስልክ ስታነሳላት፣ እኔ እባክሽን ምሳሌን ሳላስብ በኳስ ፈነከትኳት፣ በአፍንጫና በአፏ ደም እየመጣ ስለሆነ አክም ቤት ነው ሰዳት፣ እባክሽን ድረሽልኝ አለቻት። ከዚያም በኋላ ያው ዳጣ በጣም የዋ አይደለችም፣ ቀጥታ ወደ አክም ቤት ወሰዷት ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። በዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሮ ማለት ነው። የዛሬ እናም በጣም ያማል እንዳልኳችሁ። የተፈጠረው የተከሰተ ነገር በጣም አንጀት ይበላል ማለት ነው። ብሩኬ ከአሁን ካሁን ልጄ ታክማ ደስተኛ ሆና ቦርቃ እንደ ልጆችም ተጫውታ መች ነው የማየት እያለ በተስፋ በጉጉትም እየጠበቀ ሁሉም ነገር ከውጣ ውረድ በኋላ ከስንት ጭንቅ ከስንት ስቃይ በኋላ የቤቱ እገዳ ተነስቶ ሁሉም ነገር ስኬት ላይ ከደረሰ በኋላ ቤቱንም ሽጦ ገንዘብ በእጁ ላይ ከገባ በኋላ ይሄ ነገር ሲፈጠር አስባችኋል? በጣም ከባድ ነው፣ በነገራችን ላይ በጣም ያማል። እናም በስተ መጨረሻ ምን ቢሆን ጥሩ ነው? ቤቱን እኮ ሽጭ መጣው ገንዘብ እኮ በቡኬ ገብቷል፣ ዳጣ ልጄታለች፣ ዛሬ እኮ የደስደሳችን ቀን ነው ስልም ወይ ትንሽ አሟት እኮ ተኝታለች። ክላስ ላይ እያለችም ስትናገር፣ ከዛ ወይኔ ልጅ ምንሆና ነው? በመጨረሻው ሰዓትማ እንደዚህ መሆን አይገባትም። እኔ እኮ በቃ ይዣት ሊሄድ ነው፣ ላሳክሟት እኮ ወደ ውጭ ሀገር ልንበር እኮ ነው፣ ሁሉ ነገር ፕሮሰስ ጨርሼ መጥቻለሁ እያለም ሲያወራ፣ ሮጦ ሲመጣ አይኗን እንደዚህ ወደ ላይ ያገላበጠችው ነው ማለት ነው። ደክማለች ልጅቷ፣ በጣም ደክማለች። በነገራችን ላይ በጣም ነው የደከመችው። አክም ቤት ወስደዋታል፣ አስመርምሯታል። ቶሎ አትነቃም። ከ24 ሰዓት በኋላ ልትነቃ ትችላለች ነው ያለው ዶክተሩ ማለት ነው። እናም በጣም ያማል ብቻ ምንም ነገር እንዳትሆን ተስፋ አደርጋለሁ። ምክንያቱም ዘግይተዋል። ለሕክምና የተጠየቁት ጊዜ ስንት ጊዜ ነው? ቢያንስ ከሶስት ወር በኋላ ነበር የተባሉት። በጣም ነው የዘገዩት። ብቻ እንደሚሳካላቸው ሕክምናውም እንደሚሳካላት ተስፋ አደርጋለች። አንድ ፍሬ ልጅ ህይወቷ ቢቀጥል ብትደሰት ብትቦርቅ፣ እኔ በጣም መቶ ፐርሰንት ደስተኛ ነኝ። እናንተስ? እስኪ ስለዚህ ቪዲዮ ምን ተማራችሁ? ምን ተመለከታችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ምሳሌ ምንም አትሆንም ትድናለች ብዬ ተስፋ አደርጋለሁ። እናም አይኔ እያየ ልታመልጠኝ ነው ሁሉን ነገር ጭርሼ ከስንት ውጣ ውረድ በኋላ ከስንት ስቃይ በኋላ የገዛ ጓደኛዬንም እኮ ከዳውትኝ በምሳሌ ምክንያት። እኔ ለልጄ ስል ማንንም አልምርም እያለ እዛው ስቅስቅ ብሎ እያለቀሰ ልጁን አቅፎ በቃ ልጅቷ አይኗን እያገላ ያናበጠች ነው ኦልሬዲ እና በጣም ደንግጦስ ስለነበር፣ ከዛ በኋላ ግራ ተጋብቶ ቅድስት እንዴት በምን ምክንያቶች ልጅ እንደዚህ ሆነች ብሎ ሲጠይቃትም ጋሼ ከኔ ጋር ኳስ እየተጫወተች እያለ ሳላስበው ኳሱን ወደ እሷ ሶሮ ውሮ ኳሱ ሄደና ጭንቅላቷ ላይ ወደቀ እና ሳላስብ ነው የፈነከት ኳትኝ። በአፍንጫና ባፏ ደም ሲፈስ ወዲያውኑም ለአንተ ስደውል ስልክ አላነሳህም። ከዛ ለዳጣ ደውዬ ዳጣና እኔ ቀጥታ ወደ ሐኪም ቤት ወስደናትም ስናስመረምራት ስናሳክማትም ግን ከሀያ አራት ሰዓት በኋላ ነው የከሀያ አራት ሰዓት በኋላ ነው የምትነቃው። እንደዛም ሆኖ ሳለ በአሁኑ ቶሎ ማትታክም ከሆነ ይቺ ልጅ ለመጨረሻ ጊዜ አታገኛትም ብሎ ዶክተሩ ስለተናገረ መንቃት ትነቃለች ግን ወዲያውንም ውጭ ሀገር ይዛሃት ሂድ። ከዛም ከዚህም ብለህ ገንዘብ ሰብስበ የጎደለውን ሞልተክ ወዲያውኑ ውሰዳት ጋሽ ስትልም፣ ማን አንቺ ነሽ የፈነከትሻ ሲላትም፣ እኔ ሳላስበው ነው እየተጫወትኩ ያለ ኳሱ ጭንቅላቷ ላይ ወደቀ። ከዛ በአፍንጫዋ በአፏ ደመጣ እና ደነገጥኩኛለች። ከዛ በኋላ እኔ በምሳሌ የሚመጣብኝን ማንንም አልምርም። የገዛ ጓደኛዬንም ክጅ አለው የገዛ ጓደኛዬን ሞገስን ያን ሁሉ መስዋዕት የከፈለልኝንም ክጀዋለው አሳልፌን የሰጠሁት ለዝና ስለዚህ ምንም ማድረግ አልችልም ቅድስት ብሎ፣ ቅድስትንም ደግሞ አሳሰራት ማለት ነው። ለፖሊሶቹ አሳልፎ ሰጣት። ምክንያቱም በምሳሌ ማንም ከመጣበኝ ማንንም አልምርም ነው የሚለው። ሁላችንም በባለፈው ፓርት ተመልክተናል። ሞገስ በጣም ሉላን እንደሚወዳት ያውቃል። በጣም ከህይወቱ በላይ እንደሚያፈቅራት ያውቃል። ለብዙ አመታት ሉላ ከጎኑ ስላልሆነች ነው ያላገባውም፣ ደግሞ በተስፋ ሲጠብቃት ነበር ያው ሊያገባት ነገር ግን ያው እውነት ለመናገር ዝና በጣም ኃይለኛ ነው። በፍጹም በቃ ከሱ በቀር ከማንኛውም ወንድ ጋር ላይፍ ማሳለፍም በፍጹም አይፈልግም፣ እና እንደውም ከገደለኝ ይግደለኝ በቃ ዝም ብዬ እኖራለሁ ላይፌንም እቀጥላለሁ ብሎ ቢወስንም በስተ መጨረሻ ያው አልተሳካለትም። እና ብሩክም ደግሞ ልጅ ከምትሞትብኝ በቃ ሞገስን ብሸጥ ወይ ደግሞ ሞገስን ባጋልጥ ይሻለኛል በሚለው ሞገስ ወዳለበት ቀጥታ እዚህ ነው ያለው ብሎ ወስዶ ዝናና አሳየው። ዝና ደግሞ እንደማይምር ሁላችንም እናውቃለን። ገና ከመግባቱ በሩን በርግዶ ገባና በቴስታን የነቀለው፣ ከዛ ባፍንጫው ደመጣ። ምንም ማድረግ አልችልም፣ በጣም ይቅርታ ጓደኛዬ ስልም ስለምንድን ነው ይቅርታ የምትለኝ? ያንተ ይቅርታ እኔ በፍጹም አልቀበልም የማፈቅራትን የምወዳትን አሳጣህኝ አንደኛ ሁለተኛ ያን ሁሉ መስዋዕት ከፍዬ ራሱ አንድ ቀን አንተ ለእኔ ምንም ያደረክልኝ ነገር የለም ስለዚህ የምወዳትና የማፈቅራትን ካሳጣህኝ በኋላ አንተን አይንህንም ማየት አልፈልግም ዞር በልልኝ ከክፍሌ ውጣልኝ ሲለውም እሺ ጥርስህን ሄደን እናሳጥብ ክሊኒክ እንሂድ አለው ከዛን በፍጹም እኔ የትም አልሄድም በፍጹም የተሰበረ ልብ በምንም አይጠገንም። ጥርስ ግን በውሃም ይጸዳል። ስለዚህ እባክህን ብሩክ ተወኝ፣ እባክህን ተወኝ ሲለውም አይ መሄድ አለብክ ሲለውም በቃ ከክላስ ከክላሴ ትወጣለህ ወይስ አትወጣም አለው። ከዛም በኋላ መውጣቱንስ እወጣለሁ፣ ግን ስማኝ ሞገስ፣ እኔ አማራጭ አትቼ ነው ይሄንን ድርጊት ያደረግኩት። በእርግጥ አንተ ለእኔ ብዙ ነገር ሆነሃል፣ ብዙ መስዋዕትም ከፍለሃል ግን ምሳሌ ልጄ አይኔ እያየ ከምትሞትብኝ አንተን አሳልፌ መስጠትን መረጥኩኝ። ጓደኛ የምልሁን የኔን ነገር እኮ አንተን የምትረዳው አንተን የምታውቀው በእኔ ላይ እንደማትጨክን አቃለሁ። ግን አንተን አሳልፌ ስለሰጠው በጣም ይቅርታ አድርግልኝ እያለ ይቅርታ ሲጠይቀውም ነገሮቹ ከተሳኩል በኋላ ነው እኔን ይቅርታ የምጠይቀኝ። እሺ አሁን ከቻል ከፊቴ ዞር በልልኝ። አይንን ማየትም አልፈልግም እያለ ሞገስ በጣም ስሜታዊ ሆኖ ሲያወራበትም፣ እሽ በጣም ይቅርታ፣ ምን ላድርግ? አይኔ እያየ ልጄ ልትሄድብኝ ነው። አይኔ እያየ ልጄ ልትሞትብኝ ነው። ይሄ ይሄ ቤትና ይሄ ንብረት ካልተሸጠ ደግሞ ካልተሸጠ ደግሞ ማሳከም አልችልም። ለምን ይሄ ቤትና ይሄ ንብረት እንኳን ቢሸጥ የተወሰነ ገንዘብ ከሰው ብበደርም፣ ወዲያውንም ወስጃ ታሳክማታለሁ። ይህን ሁሉ ነገር ደግሞ ለአንተ ሳልነግርህም ብዙ ነገር ታውቃለህ። ለአንተ ምንም የምደብቅ ነገር የለም። አማራጭ አጥቼ ነው ይሄን ያደረግኩትኝ ዝና ደግሞ ሉላን የማንመልስለት ከሆነ የቤቱ እገዳው በየትኛውም መንገድ አይነሳም። ስለዚህ የቤቱ እገዳው ንብረቱም ወደ እኔ እንዲመለስልኝ ያደረገልኝ እሱ ነው። ለምን መሀሌትን አስፈራርቷት የቤቱን እገዳ ያስነሳው በዛም ምክንያት ነው። ሉላን እሰጥሃለሁ፣ አንተ ብቻ የቤቱን እገዳ መሀሌት እንድታነሳልኝ ንገራት ብዬው እሱም ተስማማ። ወዲያውንም አነሳች የቤቱን እገዳ። ስታነሳ እኔም ደግሞ ቤቱን ይሄን አጋጣሚ አግኝቼ ሸጥኩት። ስለዚህ አንተን አሳልፌ ስለሰጠውኝ እንዲሁም ደግሞ የምታፈቅራትን የምታፈቅራትን ሉላዬን ደግሞ ዝና ነጥቆ ስለወሰደ በጣም ይቅርታ። አማራጭ አጥቼ ነው። ምን ላድርግ? እሺ አይኔ እያየ ልጄ ልትሄድብኝ ነው። ሉላን አንተ ነገም ልታገኛት ትችላለህ። ምሳሌ ግን ከሞተችብኝና የሆነ ነገር ከሆነች በድጋሚ ተመልሰ አትመጣም። ሉላ በህይወት ካለች በድጋሚም ታገኛታለክ፣ ተስፋም ይኖርሃል። ግን ልጄን አይኔ እያየ ከማጣ ሞቴን እመርጣለሁ አለ አለማለት ነው ይቅርታ ቢጠይቀውም ይቅርታውን ባይቀበልም፣ ብቻ ሞገስ በጣም ጥሩ ሰው ነው፣ እውነት ለመናገር መልካም የሚሰራ ሰው ሁሌም ዝቅ እንዳለ ነው፣ ከፍ ብሎ አያውቅም ብሎ ለዳጣ ሲነግራትም ዳጣ እንደዛ በድሎክም፣ እኮ በጣም ነው ብሩክን የምታከብረው፣ በጣም ትልቅ ሪስፔክት ነው ያለክ፣ በጣም ትራራለታለክ ስትለውም መልካምነት ለራስ ነው ዳጣ፣ መልካምነት ለራስ ነው። መልካም የሚሰራ ሰው መቼም ከፍ ብሎ አያውቅም። ነገር ግን እኔ ምንም ነገር እንኳን ቢጠፋም ምንም ነገር እንኳን ባይኖረም ምንም ነገር እንኳን ባይኖረኝም በሉላዬ የሚጨክን ልብ የለኝም። ሉላዬን በጣም ነው የምወዳት፣ በጣም ነው የማፈቅራት። ለብዙ ዓመታት እሷን ከማፍቀሬ እየተነሳ ሳላገባ እንድች ቆሜ ቀረው። በተስፋ ስጠብቃትም ቆይቼ ይህን አጋጣሚ ደግሞ ተጠቅሜ ላስቀራትም ብፈልግ ብሩክ ደግሞ ልጅ ትሞትብኛለች ሉላንም ማንመልስ ከሆነ የቤቱ እገዳው የንብረቱ እገዳው አይነሳም ብሎ በስተመጨረሻም መጨረሻም እኔን አሳልፎ ሰጠ። በእጅ የገባችው ሉላም አመለጠችኝ። በህይወት ትኖር አትኖር አላቅም። ይሄ ጨካኝ ሳይገላትም አይቀርም። እኔ ከአሁን በኋላ በሞትም አይቆጨኝም ብላለች ገሏት ይሁን፣ በህይወት ትኖር እኔ ማቀው ነገር የለ እኔ ማቀው ነገር የለም፣ እያለ ለዳጣም ሁሉንም እውነታ ሲነግራትም ዳጣ ደግሞ አያሳስብት ምንም አትሆንም ምንም አትሆንም ለምን ብትል ሉላን በጣም ነው የሚወዳት በጣም ነው የሚያፈቅራት ዝንቧንም አያባርም ዞሮ ዞሮ አንተ ነው የምትጎዳው ስለዚህ ለራስህ ህይወት አስብ እንጂ ምንም ምንም ዝንቧን አያባርም በፍጹም እውነት ለመናገር ያመናጭቃታል ግን ያው ቢመታትም ብዙም አይደለም እንደውም እንዳደረገችው እንደ ስራዋ ቢሆን መቼም የሚለቃት አይመስለኝም ግን ወዲያውንም ከሞገስ እጅ ነጥቆ ከወሰዳት በኋላ ምን አሳንሽ የብሽ ነው? ምን አጉድዬብሽ ነው? ከቤቴ እንደዚህ አንደላቅቄ እያኖርኩሽ እኔን ጥለሽኝ የሄድሽው ብሎ ሲጠይቃትም ከእንግዲህ ምንም ነገር አትጠይቀኝ፣ ከፈለክ ግደለኝና አገላግለኝ። በቃ ከአንተ ጋር መኖርም አልፈልግም፣ ብሞት ይሻለኛል እያለችም ስታወራ ለነገሩ አንደላቅቄ ላቅቄ እያኖርኩሽ ይሄ ድሀ አእምሮች ነው አይደል የሄድሽው አላት። ለሞገስኮ ሞገስ እኮ ድህነት ብር ድህነት ብርቅ አይደለም ከመጀመሪያም ጀምሮ እኮ እንደዚሁ ነው ያደገው፣ ችግር የለበትም እሱ እያለች ስትመልስም፣ እንዴ ሀፍታም ሆኖ ነበር እኮ ንብረቱንና አካውንቱን እንዳይንቀሳቀስ ያደረግኩትኝ እኔ ሲልም፣ ያም ይህም ሆነ፣ እሱን አትንካብኝ፣ በሱ አትምጣብኝ፣ እኔን እንደፈለክ አድርገኝ፣ ከፈለክም ግደለኝ አለች። አንችንማ፣ አልነካሽ፣ አንችንማ ዝም ብሽንም አላባርም አልነካሽም፣ የመበቀልም የምፈልገው ሞገስን ነው። አንቺን አልነካሸም እኔ በጣም ነው የምወደሽ ሉላዬ፣ በጣም ነው ማፈቅርሽ ነገር ግን አንቺ አትወጂኝም፣ አታፈቅሪኝም ዝም ብለሽ ነው የምታስመስይው፣ ልብሽ ያለው ሞገስ ጋ ነው እያለ ሲያወራት አሁን ብዙ ባናወሪያ ይሻላል፣ ወደ ቤታችን እንሄድ አለችው። አትሄጂም እዚህ ቆመሽ ነው መልስ የምትመልሽልኝ እያለ ቢያስጨንቃትም እሷ ግን ምንም አትልም፣ አትናገርም ሲቀጥርም ደግሞ ልጅ መውለድ አለብን ተዘጋጅበት ሲላት እሷን ደግሞ ልጅ እኮ እግዚአብሔር ሲፈቅድ ነው በእግዚአብሔር ፍቃድ ነው ሁሉም ነገር ሁሉም ነገር የሚሆነው እያለችም ስታወራ ነበረ ነገር ግን መውለድ አለብሽ ብሎ መውለድ አለብሽ ብሎ ሲያጣድፋትና ሲያስገድዳት ነበረ ነገር ግን በፈጣሪ ፍቃድ ነው ሁሉም ነገር እኮ የሚስተካከለውም የሚሳካውም እኛ ስለ ቾኮልንም አይደለም አለችው። ከዛ አይ ያም ሆነ በቃ እንድትወልጅ እፈልጋለሁ ብዙ ወሬ አልፈልግም፣ በቃ መውለድ አለብሽ መውለድ አለብሽ ሲላትም በቃ አሁን ቤት ደም እናወራ አይሻልም፣ እዚህ ከምንገተር አለችው። በስተመጨረሻ ቤታቸው ሄደውም፣ ቤታቸው ፎቅ ላይ ነው የሚኖሩት። በቃ ከዚህ ራሴን ከአንተ ጋር ከማውራ ከአንተ ጋር ከማውራ እንደውም ከዚህ ፎቅ ራሴን ጥዬ እንደው ብገላገል ይሻለኛል አለች፣ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ